እትናቸሁ እየተነሳሻ ሰላም አለይኩም ወረሀመቱላሂ ወበረካቱሁ። እና የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? እኛ ሰላም ነን አልሀምዱሊላህ። ዛሬ እንግዲህ ፏፍሽ ብለን ብዙ ሁነን ተብዛዝተን አዲስ ጀማሪም ማምጥተናል። ሰብስክራይብ አድርጓት ሊንኳን አስቀምጥላችኋለሁ እኔ ሼር አደረግላችኋለሁ ማለት ነው። በመቀጠል ምን እላችሁ መሰላችሁ፣ እዚህ ጋ ብዙ እህቶች ሁላችንም ስደት ያየንን ዚነትን ባላቅም አንቺም ሄደሽ ታውቂያለሽ ማለት ነው። እና ጀርባ እንደዚሁ ስደት ያየ ነው ሁሉም። እና እኔ ለስደተኞች እህቶች የምመክረው ሰሞኑን እየታዘብኩት ያለ ነገር ስላለ ነው። እሱ ምንድነው፣ ቤት ሰርታችሁ ስም ያ ሳታዞሩ ኢትዮጵያ ገብታችሁ ሳታዩ እንደዚህ እንደዚሆን ለምትሉ እህቶች ነው ማለት ነው። ቤት ሰርታችሁ በእንዱ አሁን በእናት በአባት ወይም በወንድም በህት ኖርማል ነው፣ ይሄ በጫው ይሁን ነው፣ ኖርማል ነው። ነገር ግን በእህቴ ባል፣ እኔ አሁን በእህቴ ባል ለምን ብያረጋለሁ? እስኪ እንደው ስታስቡ በእህታችሁ ባል አድርጋችሁ፣ የዘንድሮ ትዳር 15 ቀን ነው። ሲፋቱ ቤታችሁን የናንተን ቤት የእህትሽ ባል ይዞት ሊሄድ ነው ማለት ነው። እኔ ወላሂ ብዙ እዚህም ኢትዮጵያ የገባች ጓደኛ ማለች እንደዚሁ፣ ሰሞኑን ያጋጠመኝ ነው እቃችሁን ልጅ ሲሄድ የእህቷ ባል አልሰጥ ሰጥ ብሎ ቤቱን ሽምግልና ላይነን ምናምን የሚሉ እህቶች አሉ ማለት ነው። እና ቤተሰቦቻቸው እንደዛ የሚሉት ለምን ይመስላችኋል? እናንተ እናንተ መጀመሪያ በስማችሁ ነው ማድረግ ያለባችሁ የሆነ ቤት በስም ለማዞር ሁለት መቶ ሶስት መቶ ሺህ ብር ተከፍሎ ነው መቼስ የሚዞረው። አይደለም ቤታችሁን በራሳችሁ ስም ያንን ብር ከፍላችሁ አዞሩ። ሲጀመር ደግሞ ኢትዮጵያ መምጣት የምትችሉ እህቶች ማለት ነው። ኢትዮጵያ መታችሁ እንዲህ አይነቱን ሳታስተካክሉ ቤት የምታስጨርሱ፣ የቤት እቃ የምታጓጉዙ፣ የቤት እቃ የምታንኳትቱ ይሄ ለእናንተ ነው ማለት ነው። ተማሩ። ቤታችሁን በስማቸው አድርጉ። ቤት ሰርታችሁ በሌላ ሰው ስም ሆኖ የቤት እቃ ታሟላላችሁ፣ ቤት ታስተካክላላችሁ። እሱ ነገር አስተካክሉ መጀመሪያ። ጭራሽ ኢትዮጵያ የመምጣት እድል እያላቸው ማለት ነው። አሁን እኛ ስንሄድ በባህር ከሆነ የመምጣት እድሉ የለንም። እናንተ ግን መምጣት የምትችሉ እህቶች እየመጣችሁ ስማችሁን በራሳችሁ አድርጋችሁ ከዛ በኋላ ከዛ በኋላ የምትፈልጉትን ነገር አስተካክላችሁ አልጋ ብፈልጉ፣ ቁምሳጥን ብፈልጉ ብፈልጉ ፍሪጅ ብፈልጉ ከዛ በኋላ ግዙ። የምር እኔ ላይ ለእናንተ ነው ይሄ ማለት ነው። ለኔ እኔ ብታሰሩኝ እኔ ደስ ይለኛል። ላኪን ዛሬ ሰሞኑን ያጋጠመኝ ነው ጅብሰም ስራልኝ አለችኝ አለ የጅብሰም ባለሙያ አግኝቼ ማለት ነው ግን የእህቱ አባል ቤቱን አልሰጥም እያለ ስለሆነ መጀመሪያ ጅብሰ የምታሰሪበትን ቤትሽን አስተካኪ አልኳት አለ ስለዚህ ይሄ ምን ይሉታል ለእናንተ ተመልካቹ ለእናንተ ስለሆነ ለእናንተ ነው። ኢትዮጵያ ያለነው እያየ ነው እና ገንዘብ ብዙ ነገሮችን ይቀይራል። ስለዚህ ወዲህዎች በኋላ ነገር ከሚመጣባችሁ ራሳችሁን እንትን ብትሉ ጥሩ ነው ብዬ አስባለሁ። አዎ ያው በዚህ ዙሪያ ብዙ ነገር ማውራት ቢቻልም ሰዓቱ ስለመሸ ሰዓት ስለሌለን ነው። እየሄድን እየሄድንም እናጫውታችሁ። እኔ ለማለት የፈለግኩት ይገባችኋል ብዬ አስባለሁ። ያለበት ጥንቃቄ አድርጉ። እኔም ሆኔ ታይዘናልኛ በነገራችን ላይ ብዙ ቤት የዶሮ ማሰሪያ የሚመስል እቃው ሲሄድ ማለት ነው። ያን አሰሯቸው መጀመሪያ። ወላሂ ለራሳችሁ ነው ለማንም አይደለም። እኛ እንወዳችኋለን፣ ብታዙን አንጠላም፣ ስራችን ነው። ያንን ደግሞ ደብቀን ዝም ማለት እንችላለን። የማን ሳምንት ያለሽ እኔ በነገራችን ላይ እውነት ለመናገር ለመናገር ያው እንድናንተ ስራ አልሰራም። ግን አይ አላጋጠመሽም? ነው አላጋጠመኝም፣ እንጂ ማለት ነው። አሁን ብዙዎቹ እቃ ይዘው ይመጣሉ፣ ወይም እቃ ያስገዛሉ። በቅድሚያ ቤት ቤትን የመሰል ነገር የለም አይባችሁ መደበቂያ አንገታችሁ ማስገቢያ ቤት ካላችሁ እቃው ይመጣላችሁ ግን እቃ ግድ ነው እቃ ግድ ነው እቃነቱ አይደለም እኔ አሁን እዚህ ጋር ማለት የፈለኩት ቤቱ ቆይ እንጨቱ ቆማደል አይደል ቆርቆሮ ተሰራ ከዛ በኋላ ብዙ ፕሮሰስ አለው ሚሊዮን የሚያስጨርስ ያንን ፕሮሰስ የራሳችሁ ሳይሆን አታስጨርሱ በራስሽ ብር ቢገዛም እኮ የኔ ነው የሚስቱን እህት ቤት የራሴ ነው ብሎ የሚከራከር ወንድ እኮ ነው ያለው። የራሳችሁን ብቻ ሳይሆን የራስሽ ባል ብቻ ቢሆን ሚስቴ ስለሆነ ነው ይላል። ቆይ የእህቷ ባል ምን ስለሆነ ነው? እኔ ብዙ በዚህ ሳምንት ሁለት ሰው ገጥሞኛል። ይሄ የእህቴ ባል እምቢ አለ፣ የራሴ ነው ብሎ እምቢ አለኝ አለች። ስለዚህ ራሳችሁን ጠብቁ፣ ብራችሁን አታዝረክርኩ። የአረብ ሀገር ለወ አትስጡ። የአረብ ሀገር ሴት ሞኝ አለች። አሁን የመች ልጅ ብሯን አስበልታ፣ ሚስኪን በጣም አሳዝናለች። እየላከች እየላከች ማለት ነው ያው፣ ስሟንሸር ማድረግ ትንሽ ይከብዳል። ግን ያው ለግበኔ ነው፣ ለሰው ሲነገር ለራሴ በለኩማ ነው የሚባል ተረታል እና ከሆነ በኋላ አሪከ ማለት የአረብ ሀገር እኔ ሌላውም አይደለም። ጧት ጧት ያንን ቡካ ይዘን የምንዞረው እንቅልፋችን እያቋረጥ ነው። ለላዚም ማታቱ አንድ ነገር ለኝ በሽተኛ ብትሆኒ ራች ቤተሰብ ቤተሰብ እራሱ የሚወዳችሁ ማለት ነው ሲኖራችሁ ሲኖራችሁ ነው። እንዲሁም ደግሞ የራሳችሁ መሰፈሪያ ቤት ሲኖራችሁ ነው እንጂ ቤተሰብ አሁን ለጊዜው ዘሆናችሁ ልጅ ልጅ ምናምን ይላችሁ ይችላል ግን ስትይዙ ሲኖራችሁ ነው ማለት ነው። እና ከሌለሽ የለሽ ለመውላድም ቢሆን ልንገራችሁማ አግብታችሁ የሰላማዊ ሕይወት ለመኖር እራሱ ለመውለድ የሚላቸው አረብ ሀገር ስንት ወገባችን ቅንጥስ እስከሚል ስንሰራ ኑረን እንደገና መጣችሁ ልንውለድ ብትሉ እሺ አይልም ቶሎ ማለት ነው። ከዛ እችን እኮ የጠንቋቋያ ግብተህ ነው ምናምን እንደዚህ አይነት ነገር ነው የሚገጥማችሁ። ትዝቅ ያለሽ ወላይ ሆነቴን እኮ አይ ያንቺ ነው እኔ ያየሁትን ነገር ነው። ስለዚህ ይሄ አረብ ሀገር ኑሮ እራስሽን ጠብቂ። ያለ ዕድሜሽ እኮ እርጅተሽ ነው የምትመጪው። ወላሂ እውነቴን ብነግራቸው እኔ ማለት ነው። ወላሂ አረብ ሀገር ሳይሄድ ማለት ነው ትኩረኔው የትኩረኔ ልጅ ናት ቢባል አይዟትም እየተባለ ነው። እኔ ስሄድ ማለት ነው ትንሽዬ ከመሆኔ የተነሳ ማለት ነው። በዛ ላይ በኪሎ ደረጃ ራሱ 36 ኪሎ ነበርኩ። በጣም ትንሽ ነበርኩ ዘሳል አሁን ስመጣ አሰቡኝና እንደዚህ ነው ልላቸው የፈለኩት እሱ ነው። ሰምታችኋል ነገር እያየ ነው። የሰውንም ሁኔታ የሁሉንም ሁኔታ እያየ ነው። ያኔ ለራሳቸው ነው እንግዲህ መዲ

አሁን ዝም ብዬ አይደለም እንደዚህ መሄደው በጣም ኃይለኛ ችግር ስላለን ኢትዮጵያ ውስጥ ወላ አሀ እዛ ሄዳችሁ እኮ ለቤተሰቦቻችሁ ለባሎቻችሁ አንደኛ ሴት እንዳረብ ሀገር ሴት የለችም የሚቀርታ አርጉ ነውና ማንም ቢልሽ ምንም እንዳትሰሚ እዚህ የታመመውን ምታዲን ቤተ እምነትን መስጂድ በየሃይማኖታችን የምትገነባ የአረብ ሀገር ሴት ናት ሁሉንም ነገር ትክክል ደግሞ አሉ አንዳንድ ጀግና ቤታቸውን ስራ ተውቃቸውን አሟልቶች ኦሜ ብዙ ሴቶች አጋጥሞኛል ቆንደህላ በቃ አሉ ይሄም አንዳንዶች ለባሏ ይሄን ሰርቻለሁ የሆነች አሁን እኔ የሰፈር ልጅ ሀገር ልጅ አለች፣ ቤት ሰርቼልሻለሁ እያለ የጎረቤት ቤት እኔ እንላችሁ እኮ የፈለግኩት ነገር ይሄንን ነው። ቤት ሰርቼልሻለሁ እያለ ባሏ ማለት ነው። እኔ ባሏ እዚህ በርበር የወንዝ ቤት ሰርቼልሻለሁ ብሎ ባላ ሁለት ክንፍ ነው ፎቶ የላከላት ማለት ነው። እኔ ቁም ነገር ነው የምነግራችሁ። ገስ አለኝ ከኦንላይን መቶ ሁለት ሺህ ብር አሰርታለኝ። እኔ አይደለሁም የሚያሰራው ነው፣ ወይም አንቺ አይደለሽም ያኔ በፊት የተሰራ ነው። ያንም መጅሊስ እኔ የሆኑ ሰዎች እኔ የማውቃቸው ሰዎች ነይ መጅሊስ አጋዥን አንቺ ታውቂያለሽ ብሎ ይዘውኝ ሄዱ። ምንድነው ጎረቤቶቹ ሲነግሩ ቤት የሰራሁልሽ አላት። ይሄ የጎረቤት ቤት ነው፣ ፎቶ በፎቶ የተላከላት ቤቱ ይሄ ነው አለኝ። ሰውዬው ግን የሰራላት ቤት ደግሞ ይቺ ናት። እዛ እንትኑ ላይ ተሰብስቦ ራሱ መጅሊሱን እስከነቴ ብሉ ምናምን አልቻለም። የተሰራው ቤት ከማነሱ የተነሳ ማለት ነውኛ። እንደዚህ አይነት ነገር እንዳይገጥማችሁ ተው ተመከሩ፣ ነው የምለው ነው ሳምንት በጊዜ ሽራ